ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ምንጭ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካፍታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪ የአፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በርካታም የመካከለኛው ምስራቅ ሀገሮች ወደ ጋዛ ሰላም አስከባሪ ኃይል ለመላክ ሐሳብ ማቅረባቸው ተነገረ። በጋዛ የተደረሰው ተኩስ አቁም መጣሱን ተከትሎ የአሜሪካ ፕሬዝዳንት ትራምፕ ታላላቅ አጋሮቻችን ያሏቸው የመካከለኛው ምስራቅ በርካታ ሀገሮች ወደ ጋዛም ወታደር ለመላክ ሐሳብ እንዳቀርቡላቸው ገልጸዋል። ሐማስ በጋዛም ተደጋጋሚ የተኩስ አቁም ጥሰት መፈጸሙን ተከትሎ ከመካከለኛው ምስራቅና በዙሪያው ካሉ ሀገራት መሪዎች ጋር ተነጋግረው ከውሳኔ መድረሳቸውን አመልክተዋል። ከኢንዶኔዥያ ውጪ ጦር ለመላክ ፈቃደኛ የሆኑትን ሀገሮች በስም ያልጠቀሱ ሲሆን፣ ታላቅና ተጽዕኖ ፈጣሪ በማለት የጠሯት ኢንዶኔዥያ በጋዛ የሚሰማራ ሰላም አስከባሪ ኃይል ለመላክ መስማማቷን ገልጸዋል። ሐማስን በፍጥነት ማስወገድ ካልተቻለ የጋዛ የወደፊት እጣ ፈንታ አደጋ ላይ ይወድቃል ብለዋል። እዚያ ደረጃ ከመደረሱ በፊት ግን ሐማስ የተኩስ አቁም ግዴታዎቹን እንዲወጣ ትራምፕ አሳስበዋል። በፕሬዝዳንት ዶናልድ ትራምፕ የቀረበውን የሰላም ዕቅድ እስራኤልና ሐማስ ተቀብለው ተግባራዊ መሆኑን ተከትሎ የሐማስ ተዋጊዎች ለእስራኤል ያደሩ በሚል በርካታ የጋዛ ነዋሪዎችን መረሸኑ ይነገራል። እንዲሁም እስራኤል ሐማስ በወታደሮቼ ላይም ጥቃት ፈጽሟል በሚል የአየር ድብደባ አድርሳ ከ11 በላይ ሰዎች መግደሏ መገለጹ ይታወሳል። የዩክሬንን ጦርነት ለማስቆም የሚደረግ ማንኛውም ንግግር ሁለቱም ተፋላሚ ወገኖች ጦርነት አቁመው በያዙት ቦታ እንዲቆዩ በማድረግ ሊጀመር እንደሚገባም የአውሮፓ መሪዎች ገለጹ። ውጊያ ቆሞ ሁለቱ ተፋላሚዎች ባላቸው ይዞታ ረክተው እንዲቆዩ በማድረግ የሚጀመር የሰላም ንግግር እንደሚቀበሉ ዜሌንስኪ የያዙትን አቋም የአውሮፓ መሪዎች ደግፈዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመርን ጨምሮ የ11 የአውሮፓ ሀገራት መሪዎች ውጊያ ቆመው፣ የሰላም ንግግር እንዲጀመር በአሜሪካ ፕሬዝዳንት የሚራመደውን አቋም እንደሚደግፉ በፊርማም አረጋግጠዋል። ሩሲያ ግን የሁለቱ ሀገራት ወታደሮች በያዙት መሬት ውጊያ ቆመው እንዲቆዩ በፕሬዝዳንት ትራምፕ የቀረበውን የሰላም ሐሳብ ውድቅ ማድረጓም ታውቋል። የሞስኮው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የትራምፕ ሐሳብ ጊዜያዊ መፍትሄ እንጂ ዘላቂ ሰላም የሚያመጣ አይደለም ብለዋል። ሀገራቸው የተረጋጋና ዘላቂ ሰላም ለሚያሰፍን የንግግር ሐሳብ ላይ ብቻ መሳተፍ እንደምትፈልግ፣ ያም ሆኖ የትራምፕና የፑቲን የሃንጋሪ ቀጠሮ እንደተጠበቀ መሆኑን ገልጸዋል። ሩሲያም አብዛኛውን ምስራቃዊ የሉሃንስክ ግዛት ዩክሬን በበኩሏም የዶኔስክን አብላጫ ክፍል ተቆጣጥረው ሲገኙ ሞስኮ ግን ዩክሬን ከምስራቃዊ ግዛቶች በሙሉ ለቃ እንድትወጣም ትፈልጋለች። ፕሬዝዳንት ትራምፕ ዜሌንስኪን ከቀናት በፊት ሲያነጋግሩ አወዛጋቢውን ዶንባስ ግዛትን ለሩሲያ አስረክበው እንዲወጡ ዜሌንስኪን ሲያሳስቡ መደመጣቸውን ዘገቦች አመልክተዋል። ሆኖም ሀሳባቸውን አሻሽለው ሁለቱም ወገኖች አሁን ባሉበት ድንበር ረግተው እንዲቆዩና ድርድር ከዚያ እንዲጀመር ያቀረቡት ዕቅድ ሩሲያን አላስደሰተም ነው የተባለው። ትራምፕ በአሜሪካም አላስካ ግዛት ፑቲንን ጋብዘው ከተነጋገሩ በኋላ ፑቲን ከተኩስ አቁም ይልቅ ጦርነቱን አፋፍመው መቀጠል ላይ ማተኮራቸው ትራምፕን ቅር አሰኝቶ ቆይቷል። ቅሬታቸውንም ለዩክሬን ሞስኮን ጭምር የሚመታም የረጅም ርቀት ሚሳኤል እሰጣለሁ ከማለት ጀምሮ ከሩሲያ ነዳጅ የሚገዙ ሀገሮች እጃቸውን እንዲሰበስቡ ጫና በማሳደር ሲገልጹ ሰንብተዋል። ሩሲያ ግን በየዕለቱ የዩክሬን ከተሞች ላይ ሚሳኤልና ድሮን ማዝነቧን እንድትቀጥል ከማድረግ ባለፈ ጦርነቱን ለማቆም ፍላጎት አላሳየችም ይላሉ በርካታ ወገኖች። ፕሬዝዳንት ቭላዲሚር ፑቲን ልዩ ወታደራዊ ዘመቻ የሚሉት ምዕራባውያን ደግሞ ወረራ በማለት የሚጠሩት የዩክሬን ጦርነት የአውሮፓን ሰላምና ጸጥታ በእጅጉ አደጋ ላይ የጣለ ነው ይባላል። ፑቲን ሩሲያና ዩክሬናውያን አንድ አይነት ህዝብ የጋራ ታሪክ ያላቸው የጋራ ፖለቲካዊ እድል የሚያራምዱ ናቸው የሚል እምነት አላቸው። በ2008 እንደ አውሮፓውያኖቹ አቆጣጠር ከወቅቱ የአሜሪካ ፕሬዚዳንት ጆርጅ ደብልዩ ቡሽ ጋር በተገናኙበት ጊዜም ዩክሬን ሀገር አይደለችም ሲሉ የተናገሩት ተመዝግቦ ተቀምጧል። እናም እንደ ፈረንጆቹ አቆጣጠር ከ1922 ጀምሮ ለ70 ዓመት የኖረችውና ከዓለማችን ሀያል ሀገሮች አንዷ በቆዳ ስፋት ከዓለም አንደኛ የቀድሞዋ ሶቪየት ህብረት ከአሜሪካ ጋር በተፈጠረው ቀዝቃዛ ጦርነት ስትፈራረስ 15 ሪፐብሊካኖች ተገንጥለው እንደ ሀገር ተመስርተዋል። ዩክሬን፣ ቤላሩስ፣ ጆርጂያና አርሜኒያን ጨምሮ አሁን በፑቲን የምትመራው ሩሲያም ከሶቪየት ህብረት ሪፐብሊካኖች አንዷ እንደነበረች ሳንዘነጋ ሩሲያም በዩክሬን ላይ ጦርነት ለመክፈት ቢያንስ አምስት ምክንያቶች አሏት ይላሉ የፖለቲካ ተንታኞች። አንዱ ዩክሬን መልሳ በመቆጣጠር ማለትም ዩክሬንን አሻንጉሊት መንግስት መመስረት፣ ሩሲያም የሶቪየት ዘመን ኃያልነትን መልሳ ለማምጣት ካላት ጽኑ ፍላጎት፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአውሮፓ የሚያደርገው መስፋፋት በሩሲያ መሪዎች ዘንድ እንደ ስጋት መታየቱ፣ እንዲያም ሲል ለሞስኮ አምባገነኖች የዲሞክራሲያዊት ዩክሬን አመለካከት እንቅልፍ ስለነሳቸው ነው ይላሉ። 37 ሚሊዮን ሕዝብ ያላት ዩክሬን በስንዴና በሌሎች ዘርፎች በዓለም ገበያ ከፍ ያለ ተፈላጊነቷም የፑቲንን ቀልብ እንደሳበ ይነገራል። በሌላ በኩል እናም የሩሲያ መንግስት በ2014 ክሪሚያን በመያዝ የጀመረው ጦርነት በየካቲት 2022 በድጋሜ ከፍቶ እነሆ ዩክሬንን እያፈረሰ ራሱም በማዕቀብ ተሽመድምዶ ከሶስት ዓመት በላይ አስቆጥሯል። ጃፓን ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር ሾመች። የ64 ዓመቷም የሊበራል ዲሞክራቲክ ፓርቲ አባል ሳኔ ታካቺ በጃፓን ታሪክ የመጀመሪያዋ ጠቅላይ ሚኒስትር በመሆን ሥራ ጀምረዋል። ደጋፊዎቻቸው ልክ እንደ እንግሊዟም የቀድሞ ጠቅላይ ሚኒስትር ማርጋሬት ታቸር ብረቷን መቤት በማለት የሚጠሯቸው ታካቺ በሀገሪቱ ማለትም በጃፓን ፖለቲካ ትልቅ ተሳትፎ እንዳላቸው ይነገራል ታካቺ መረጋጋት የለውም በሚባለው የጃፓን ፖለቲካም በአምስት ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትሯም የቀዘቀዘውን የሀገሪቱን ኢኮኖሚ ለማነቃቃት መንግስት በተለያዩ ዘርፎች መዋለነዋይ እንዲያፈስ የሚያደርግ እርምጃም ይወስዳሉ ተብሎ ይጠበቃል። ለምርጫ ቀስቀሳም ከቀድሞ የሊቢያ አምባገነን መሪ ሙአምር ጋዳፊ ገንዘብ ተቀብለዋል በሚል የአምስት ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ወህኒ ወረዱ። ሳርኮዚ እስር ቤት የገቡ የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት ናቸው። በሁለተኛው የዓለም ጦርነት የናዚ ተባባሪ መሪ የነበሩት ፊሊፕ ፒቴን በሀገር ክህደት ወንጀል በ1948 ታስረው የነበረ ሲሆን ከዚያ ጊዜ በኋላ ግን እስር ቤት የገባ የፈረንሳይ የቀድሞ መሪ የለም። ሳርኮዚ በአውሮፓውያኑ 2007 ለፕሬዝዳንት ምርጫ ዘመቻም ከጋዳፊ ገንዘብ ተቀብለዋል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ሲከራከሩ ቆይተዋል። ፈረንሳይን ከፈረንጆቹ 2007 እስከ 2012 የመሩት ሳርኮዚ ባላሳንቴ እስር ቤት ለአምስት ዓመታት እንዲያሳልፉ የተፈረደባቸው ሲሆን ይግባኝ ጠይቀዋል። ኒኮላስ ሳርኮዚ ፓሪስ ከሚገኘው መኖሪያ ቤታቸው ከባለቤታቸው ካርላ ብሩኒ ሳርኮዚ ጋር እጅ ለእጅ ተያይዘው ሲወጡ ከአንድ መቶ በላይ የሚቆጠሩ ሰዎች ስማቸውን እየጠሩ ድጋፍ ሰጥተዋቸዋል። ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኘው ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ አዳራሽ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ምርትና አገልግሎቷን በአዋዜ ላይ አስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና